ሰላም ውድና የተከበራችሁ ቤተሰቦቻችን፣ ለአሁን ያዘጋጀናቸው መረጃዎች ማቅረብ ጀመርን። በቅድሚያም ዋና ዋናዎቹን አስደምጣችሁ፣ ክልሉን ለመረከብ ተዘጋጁ ሲሉ ጀነራሎቹ ማሳሰባቸው ተሰማ። ጀነራሎቹ የአማራ ክልል ብልጽግና ባለስልጣናትን ሰብስበው በአስቸኳይ የተዘጋጁ ሲሉ አዲስ መመሪያና ትእዛዝ ሰጥተዋል ተብሏል። ከህይወት መስዋዕትነት በመክፈል የክልላችሁን ሰላም ብሎም የሀገራችሁ ሰላም እንዲረጋገጥ የበኩላችሁን አስተዋጽኦ እንዲታደርጉ በማሰልጠኛ ትምህርት ቤቱ ስም ማሳሰብ እንፈልጋለን። የፈኒ እንዳለ በክልሉ የተደረጉ ያሉ ውጊያዎች ዛሬም ቀጥለዋል ቂያውን ተከትሎ በርካታ ተኳሾችን ጨምሮ ፓትሮል ተሽከርካሪ በፋኖዎች እጅ ገብቷል ተብሏል። የፋኖ ኃይሎች ዛሬ አዳዲስ ከተሞችን መያዛቸው ተሰምቷል። ዝርዝሩን ይዘናል። ህወሓት ተጨማሪ ሰራዊት እያስጠጋ መሆኑ ተሰማ። የቀድሞ የኤታማዦር ሹም ጀነራል ሳሞራ ዩኑስ ለትግራይ ህዝብ አስቸኳይ ጥሪ አቅርበዋል። ፊልድ ማርሻል ብርሃኑ ጁላም የትግራይ ህዝብ ራሱን ነጻ ያውጣ፣ ትግራይ ከዚህ በላይ መሸከም አትችልም ሲሉ አሳስበዋል። ቀሚስ የለበሱ ሴቶቻችን እኮ በጀግኖች በጀግንነት ወድቀዋል። እንደዚህ ነው ቅስቀሳቸው። እንዲህ አድርገውን ያስለቀሱት ካአሁን በኋላም እናስለቅሳታለን በሚል እየሰሩ ስለሆነ የትግራይ ህዝብ ራሱን ነጻ መውጣት አለበት። የህዋት ጉጅሌ ወንጀለኛው ጉጅሌ የትግራይን ህዝብ እጣ ፈንታ መውሰን የለበት። ከተከዜ ቀጠና የተሰሙ አዳዲስ መረጃዎችንም ይዘናል።

የቀድሞ መከላከያ ጀነራል እና የአሁኑ አምባሳደር ባጫ ደበሌም ኤርትራን በተመለከተ ኢሳያስ አሰብን አድናለሁ ብሎ ኤርትራንም ሙሉ በሙሉ እንዳያጣ ሲሉ አሳስበዋል። ክቡራን ተመልካቾች እስከ ፍጻሜው አብራችሁን ቆዩ። ቪዲዮውን ላይክና ሼር ቻናሉንም ሰብስክራይብ በማድረግ ቤተሰብ ሆኑ ያልን፣ ወደ ዝርዝሮቹ አለፍን። በመጀመሪያም መከላከያ ሰራዊቱ ክልሉን ለቆ ይወጣል ሲሉ ጀኔራሎቹ ማሳሰባቸው ተሰማ። የአማራ ክልልን በኮማንድ ፖስት እየመሩ ያሉት ጀነራሎች የአማራ ክልል ብልጽግና ባለስልጣናትን በአንድ አዳራሹ ሰብስበው ሰጡት የተባለው አዲስ መመሪያና ትእዛዝ እያነጋገረ ነው። ከቅርብ ቀናቶች በፊት ከብርሸልቆ ወታደራዊ መሰልጠኛ ካምፕ ስልጠናቸውን ያጠናቀቁ የአድማ ብተና አባላት ወደ ዞኑ መመለሳቸውና ስምሪት መውሰዳቸውን ተከትሎ ተደረገ በተባለው ውይይት የመከላከያው ከፍተኛ ጀነራሎች ተደረገ በተባለው ውይይት የመከላከያው ከፍተኛ ጀነራሎች ለብልጽግናው ባለስልጣናት ክልሉን በአስቸኳይ እንዲረከቧቸው አሳስበዋል ተብሏል። በውይይቱ ላይ ንግሩን ያደረጉት የሰሜን ምዕራብ ዕዝ ከፍተኛ ወታደራዊ አዛዥ መሆኑን የጠቀሱት የኢትዮ ፎከስ መረጃ ምንጮች ጀነራሎቹ መከላከያ ሰራዊቱ በአማራ ክልል የሚቆየው ለጥቂት ሳምንታት ብቻ ነው ሳምንታት በኋላ ክልሉን ለቆ ይወጣል። ሌላ ትልቅ ሀገራዊ ግዳጅ አለበት። እናንተ በአስቸኳይ የፀጥታ ስራውን ተረክባችሁ በተመደባችሁበት አደረጃጀት በቶሎ ገብታችሁ ለተወሰነ ጊዜ የጋራ ዘመቻ አድርገን ከዛ በኋላ መከላከያ የፖሊስ ስራውን ያቆማል፣ ወደ ትልቅ ሀገራዊ ግዳጅም ይገባል። በሚቀጥሉት ሳምንታትም ስልታዊና ጸረ ሽምቅ ዘመቻዎችን በጋራ እንተገብራለን። በዚህም የፋኖን ኃይል ማዛባት ስራ ከተሰራ በኋላም እናንተ እግር በእግር ትገባላችሁ፣ ቦታውንም ትይዛላችሁ ሲሉ ለብልጽግናው ባለስልጣናት አዲስ መመሪያና ትዕዛዝ መስጠታቸውን የመረጃ ምንጮቹ ገልጿል። ሆኖም የመከላከያ ከፍተኛ ጀነራሎች ከአሁን በፊትም ክልሉን ለቀን እንወጣለን የሚል ተመሳሳይ ነገር በተደጋጋሚ ጊዜ ተናግሮ የነበረ ቢሆንም እስካሁን አንድም ኃይል ከክልሉ የወጣበት ሁኔታ የለም ያሉት ምንጮቹ እንደውም ተጨማሪ የሀገሪቱ የምድር ጦር ኃይል ወደ ክልሉ የገባና ዘመቻዎችን እያደረገ እንዲሁም ድሮንን ጨምሮም የአየር ኃይልም የሙሉ ጊዜ ስምሪት እየወሰደ ነው ያለው። የጀነራሎቹ ንግርም ስልጣኑ ቋፍ ላለው ብልጽግና ከፕሮፓጋንዳ ያለፈ ተቀባይነት የሌለው ጉዳይ ነው ሲሉ አክሏል። መከላከያው ከአማራ ክልል ቢወጣ በአንድ ቀን የብልጽግናው ባለስልጣናት እጃቸውን ሙሉ በሙሉ ለፋኖ ይሰጣሉ። ከዚህ በፊት የሚያሳዩት ይህንን ያሉት ምንጮቹ ባለስልጣናቱ አድማ ብተናና ሚሊሻ ይጠብቀናል ብለው ለማሳያነት መከላከያውን ከሰጡባቸው አካባቢዎችም ሙሉ በሙሉ ሚሊሻውን በአንድ ውጊያ ያጡበት አጋጣሚም ነበር ሲሉ አስታውሰዋል። ይህ በእንዲህ እንዳለ በክልሉ የተደረጉ ያሉ ውጊያዎች ዛሬም ቀጥለዋል። ከሰሜን ወሎ ቀጠና በወጡ መረጃዎች የፋኖ ኃይሎች የተቆጣጠሯቸውን ከተሞች ዛሬም ማስጠበቃቸው ተሰምቷል። በሰሜን ወሎ ከጋሸና ቅርብ ርቀት የሚገኙ የወረዳ ከተሞችና ዋና ዋና መንገዶች አሁንም በፋኖ ኃይሎች እንደተያዙ መረጃዎች ጠቁመዋል። ሆኖም እነዚህን ቀጠናዎች መልሶ ለመያዝ መንግስት በቀጠናው ከፍተኛ ወታደራዊ እንቅስቃሴዎችን እያደረገ ሲሆን፣ ትላንት አመሻሹንም በጋሸና ዙሪያ በከባድ መሳሪያ የታገዘ ውጊያ ነበር ተብሏል። በዚህም ከጋሸና ወደ ወልዲያ፣ ሐሙሲት፣ እስታይሽ፣ ቡያ፣ ሻሪያ፣ ገነት አቅጣጫዎች እንዲሁም ከጋሸና ወደ ቅዱስ ላሊበላ ጥምጥማትና ከጋሸና ወደ ኮን ወደ ላሞጫ ባሉ ቀጠናዎች ውጊያዎች ተደርጓል የተባለ ሲሆን በተለይ እስካይሽና ጥምጥማት ዙሪያ በነበሩ የነበሩ ውጊያዎች ከፍተኛ ሰብአዊና ወታደራዊ ኪሳራ ደርሰዋል። ወታደራዊ ሎጂስቲክስ ተተኳሾችን ጨምሮ ፓትሮል ተሽከርካሪም በፋኖች እጅ ገብቷል ተብሏል። መንግስት እነዚህም ቦታዎች መልሶ ለመያዝ ዛሬም ከጋሸና በሶስት አቅጣጫዎች ተጨማሪ ኃይል ማንቀሳቀሱም ተነግሯል። በሰሜን ወሎ ቀጠና ከሳለፍነው መስከረም ወር አጋማሽ ጀምሮ አሁንም ድረስ ውጊያዎች መቀጠላቸውን መረጃዎች የጠቆሙ ሲሆን መንግስትም ከቁጥጥር ውጭ የሆኑ ቀጠናዎችን መልሶ ለመያዝ ከግዳን ሙጃ ጋዞ ስታይሽ እስከ ላስታራ እያቆቦ እንዲሁም በወልዲያ ዙሪያም ጉባ ላፍቶን ጨምሮ እስከ ጋሽና ዙሪያ ድረስ ከፍተኛ ወታደራዊ ዘመቻዎችን እያደረገ ይገኛል ተብሏል። ህወት ተጨማሪ ሰራዊት እያስጠጋ መሆኑ ተሰማ። የቀድሞ የኤታማዦር ሹም ጀነራል ሳሞራ የኑስ ለትግራይ ህዝብ አስቸኳይ ጥሪ አቅርበዋል። ፊልድ ማርሻል ብርሃኑ ጁላም የትግራይ ህዝብ እራሱን ነጻ ያውጣ፣ ትግራይ ከዚህ በላይ መሸከም አትችልም ሲሉ አሳስበዋል። እያለቀሳችሁ ያላችሁ እናቶች አላችሁ፣ ትግራይ ከዚህ በላይ መሸከም አትችልም። ከፕሪቶሪያ ስምምነት በኋላ ከህወሓት ጋር ወደ ጦርነት ለመግባት ከበቂ በላይ ምክንያቶች አሉን ያሉት ፊልድ ማርሻሉ ሰምዶ ብለው ድንበር አልፎ ሄደዋል። ፋኖንም እያስታጠቁት ነው። እስካሁን ታግሰናል ሲሉም በቁጣ ስሜት ተውጠው አስጠንቅቀዋል። እስከ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ ስራዎች፣ ሴራዎች በቂ ናቸው ወደ ጦርነት ለመግባት ግን በጦርነቱ ህወሓት ይሻሻል፣ የትግራይ ህዝብ ይጎዳል። ከሻዕቢያ ጋር ጽምዶ ብሎ ግን ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠበጥ መላክ እኮ ነው። ጸረ ፕሬቶሪያ ነው። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን ስ ከሆነን መከላከላችን አይቀርም ያሉት ፊልድ ማርሻሉ፣ ጦርነትን እኛ ብቻ ማስቀረት አንችልም ሲሉ አሳስበዋል። በቀደም በወሎ ሰሜን ወሎ ግንባር ፋኖ ጋር ተቅናይታችሁ ገብታችሁ እቅድ አውጥታችሁ አመራር እየሰጣችሁ ተዋግታችኋል። ግን ዝም ብላ ናችኋል። ምክንያቱም ሀላፊነት አለብን እኛ መንግስት ነን። ለትንኮሳ ሁሉ መልስ አንሰጥ። ሞልቶ ከፈሰሰ ግን ምንም አድረግ አንችልም። ይህ በኒ እንዳለ ህወት በራያ ግንባር ከትናንት ጀምሮ ተጨማሪ ጦር መሳሪያና ሰራዊት እያስተጋ መሆኑን የአካባቢው መረጃ ምንጮች ገልጸዋል። በዚህም ህወት ወደ ራያ ቁቦ ወረዳ ቀጠና በትናንትና ሁለት ብቻም ከ11 በላይ ድሽቆች እና ሞርተሮችን እንዲሁም አዳዲስ ታጣቂዎቹን ከነባሩ ጋር በመቀላቀል ልዩ ስሙ ባቡር ሀዲድ በሚባል መግቢያ በኩል ቦቱ ተብሎ ወደሚጠራ ቦታ አስጠግቷል። ሌሊቱንም ቁጥራቸው ያልታወቁ መሳሪያዎችን አስገብቷል ተብሏል። ህዋት በሌላ በኩል ዓላማጣ በስተ ሰሜን ምዕራብ አቅጣጫም በመሮዋና ቦታ ማርያም ተብሎ በሚጠሩ አካባቢዎች ተጨማሪ የእግረኛ ሰራዊት እና የቡድን መሳሪያዎችን ማስጠጋቱ ተነግሯል። ይህ ፈኒ እንዳለ የቀድሞ የኢታማዦር ሹም ጀነራል ሳሞራ የኑስ ለትግራይ ህዝብ አስቸኳይ ጥሪ ማቅረባቸው ተሰምቷል። ጀነራሉ በትግራይ ያለውን አጠቃላይ ሁኔታ አስመልክተው የትግራይ ህዝብ የጦርነት አዝማሚያ ከተመለከተ በአስቸኳይ በቃኝ ማለት አለበት ሲሉ አሳስቧል። ጀነራሉ የሀሳብ ልዩነትን በጦርነት መፍታት መሞከር ተቀባይነት የለውም ያሉ ሲሆን የጦርነት ሩጫው ፈጽሞ መቆም አለበት ሲሉም መክረዋል። ከዚህ በፊት በነበረው ጦርነት የትግራይ ህዝብ የደረሰበትን ያውቃል ያሉት ጀነራሉ በሰላም መነጋገር ቢቻል ኖሮም አጠቃላይ የመጣው እልቂት ባልመጣ ነበር ብለዋል። ከዚህ ቀደም በተፈጸመው ስህተት የትግራይ ህዝብ ዋጋ ከፍሏል ያሉት ጀነራሉ አሁንም በተለያዩ አካባቢዎች የሚገኙ የትግራይ ጀነራሎች የጦርነት ነጋሪት ከመጎሳም ይልቅ መጀመሪያ የትግራይን ህዝብ ሰላም ፈትተው ጸጥታውን ሊያረጋግጡለት ይገባል ሲሉም ገስጸዋል። ጀነራል ሳሞራ ጦርነት ብታሸንፍ አሸንፎም ን ብትሸነፍም ምንም ጣፋጭ ውጤት የለውም ያሉ ሲሆን የትግራይ ወጣት በጦርነት መማገር የለበትም። የትግራይ ህዝብም ይህንን መቆም አለበት ሲሉም ጥሪያቸውን አቅርበዋል። ከተከዜ ቀጠና በወጡ መረጃዎች በተከዜ ቀጠና ምስራቅ ጠለምት ወረዳ ትናንት ጥቅምት 25 2018 ዓ ም የህወሓት ሰርጎ ገብ ታጣቂዎች በወረዳ የሚሊሻ አባላት ላይ ትንኮሳ ፈጽመዋል ተብሏል። ታጣቂዎቹ በወረዳው ሰቆጣ ስላሴ ወረዳ በሚገኘው የሚሊሻ አባላት ላይ ጥቃት ለማድረስ ሞክረዋል። ሆኖም ጥቃቱን ለማድረስ ከሞከሩ የህዋት ታጣቂዎች ውስጥ ሶስቱ በሚልሻው ተማርከዋል። አንድ ታጣቂም በነበረው የተኩስ ልውውጥ ቆስሎ ጉዳት ደርሶበታል ተብሏል። የጠለምት ቀጠና መረጃ ምንጮች እንዳሉት ህዋት መደበኛ ወረራ ከመፈጸሙ በፊት ከአካባቢው ተወላጆች ጭምር በተለያዩ ጥቅማ ጥቅም የያዛቸውን ሰዎች መልምሎ ወደ ሽሬና የተለያዩ የትግራይ አካባቢዎች በመውሰድ አሰልጥኖ በሰርጎ ገብና በሚልሻ አባልነት በተፈናቃይ ስም ወደ አካባቢው እንዲመለሱ እያደረገ እንደሚገኝ እና በዚህም በአካባቢው ሚሊሻ እና የማንነት ጥያቄ የሚያስተባብሩ ሰዎች ላይ ጥቃት እንዲፈጸም እያስተባበረ መሆኑን እንዲሁም ክብሪት የሚል ቀዳይ ቡድን ስምሪቱ ለማስገባት እየሞከረ ነው ሲሉ ገልጸዋል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ከአምስት ቀናት የግብፅ የሥራ ጉብኝት በኋላ ትላንት ወደ አስመራ ተመልሷል። ፕሬዝዳንት ኢሳያስ ከግብጽ አቻቸው አል ሲሲ ጋር በተለያዩ ሀገራዊና ቀጠናዊ ጉዳዮች ላይ መነጋገራቸው የተዘገበ ሲሆን በተለይ የቀይ ባህር ቀጠናን አስመልክቶም የቀይ ባህር ጥበቃ ጓድ ለማቋቋም ያለሙ ውይይቶችን አድርገዋል ተብሏል። ፕሬዚዳንቱ ከካይሮኒውስ ጋር ባደረጉት ቃለምልስ ላይም የአፍሪካ ቀንድ ወቅታዊ ጉዳዮችን በተመለከተ አስተያየታቸውን የሰጡ ሲሆን የኢትዮጵያን የውስጥ ቀውስ አስመልክቶም ኢትዮጵያ ላለፉት ሰላሳ ዓመታት በብሔር ክፍፍል እና አሁን በውስጣዊ ጦርነት የታመሰች ነው ጉዳዩ ሀገራዊና ቀጠናዊ ጉዳይ ብቻ ሆኖ አይቆምም፣ ዓለም አቀፍ ጉዳይ የመሆን አደጋ ይዞ መጥቷል ሲሉ አሳስበዋል። ፕሬዚዳንቱ የቀይ ባህር ጉዳይንም አስመልክቶ ኤርትራ ቀይ ባህርን በመጠበቅ ትልቅ ኃላፊነት ተሸክማለች፣ ነገር ግን የውጭ ጣልቃ ገብነት አይጠቅመንም፣ ቀኝ ግዛት ባርነት ተቀባይነት የለውም ብለዋል። የቀጠናው ሀገራት ችግር ጣልቃ ገብነት ነው ያሉት ፕሬዚዳንቱ፣ ሱዳን ካልተረጋጋ ቀይ ባህርም ቀጠናውም አይረጋጋም፣ ሰላም ጨርሶ አይረጋገጥም፣ የውጭ ኃይሎች መነሳት አለባቸው ብለዋል። የአፍሪካ ህብረት ቀውሶቹን መፍታት አልቻለም፣ ወድቋል፣ ሀገሮችም ወድቋል ሀገራት በራሳቸው ኃላፊነትን ይሸከማሉ። ይህ ማለት ግን ከአፍሪካ ህብረት እንወጣለን ማለት አይደለም። ሁሉም መንግስታት ግን ኃላፊነት አለባቸው ብለዋል ፕሬዚዳንቱ። በተጨማሪም የሱዳንን የደቡብ ሱዳንና የሶማሊያን የውስጥ ቆሶች አንስተው የቀጠናውን ቀውሶች ለማስቆም የውጭ ጣልቃ ገብነትን መቁረጥ ያስፈልጋል፣ በጋራ መስራትም ይገባናል ሲሉ መፍትሄ ያሉትን ሀሳብ ገልጸዋል። ሆኖ ፕሬዚዳንቱ ከምስራቅ አፍሪካው ቀጠና ሀገራት ኤርትራን ብቻ ውስጣዊ ቀውስ የሌለባት አድርገው ማቅረባቸው አነጋጋሪ ሆኗል። በመጨረሻም ይህ በእንዲህ እንዳለ የቀድሞ የመከላከያ ጀነራል እና የአሁኑ በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ባጫ ደበሌም ኤርትራን በተመለከተ አነጋጋሪ አስተያየት ሰጥተዋል። አምባሳደር ባጫ የኤርትራ መንግስት ግልጽ መሆን አለበት ያሉ ሲሆን አሰብን አድናለሁ ብሎም ኤርትራን ሙሉ በሙሉ እንዳያጣ ምክር እለግሳለሁ ሲሉ አሳስበዋል። ክቡራን ተመልካቾች ለሳት ያዝናቸው መረጃዎች በዙ አደርጉ። በሌሎች መረጃዎች ዳግም እስከምንመለስ በያለንበት ያለም ዳረጃ ቸር ያሰማ ነው